ሰላም ናችሁ ቅዱሳን። እግዚአብሔር የተባረከ ይሁን። ዛሬም ሶስተኛ ክፍል ዘመኑን ማወቅና መዋጀት የሚለውን አሳብ ወይም መልእክት ይዣላችሁ መጥቻለሁ። ባለፈው ክፍል ጊዜያችን የዘመኑ ክፋት ጥግ ምን እንደሆነ ሁለት ሀሳቦችን አንስቻለው። አንደኛ የራሱን ማንነት አማ የማይቀበል ትውልድ የተነሳበት ዘመን እንደሆነ፣ ሁለተኛ ደግሞ የስህተት ትምህርት ወደየበጡ በማይታወቅ መልኩ የገባበት በሲስተም የገባበት ዘመን እንደሆነና ጥንቃቄ ማድረግ እንደሚገባን ልንነቃ እንደምገባን ከመንፈሳዊ ድንዛዜ መነሳት እንደሚያስፈልገን የሚያስተምረን የሚያሳውቀንን መልዕክት ይዤላችሁ ቀርበ ነበር። ዛሬ ደግሞ ሶስተኛ ክፍል ይዤ ወደ እናንተ ቀርብ ያለው ስለ ሁሉ እግዚአብሔር የተመሰገነ ይሁን። የዚህ ዘመን የክፋቱ ጥግ ሶስተኛ ሀሳብ ላይ ያስቀመጥኩት ከእግዚአብሔር ይልቅ ተድላን የሚወድ ትውልድ የተነሳበት ዘመን ነው። አሁን ያለንበት ዘመን የግዘው ጥቅም ብቻ ያገኝ እንጂ ሰው አይደለም፣ ለጌታ ለራሱም የማይጠነቀቅበት ዘመን ነው። ለዛሬ የሚመቸውን ቢያገኝ ለነገ ሕይወት አያሳስበው። በመሆኑም በማይሆኑ ቡድኖች ውስጥ እየገቡ በማይወጡበት ጸጸት ላይ እየተጋለጡ ይገኛሉ ብዙዎቻቸው። ለምሳሌ በለብነት ስራ ውስጥ የተሰማሩ ሰዎች አሉ። በለብነት ስራ ላይ የተሰማሩ ሰዎች ዛሬ ልጥገብ እንጂ ለነገ ምን ቸገረኝ የሚሉ ናቸው። ስለዚህ የሰውን ነገር ከእጃቸው ይናጠቃሉ። የሰውን መኪና፣ የሰውን ሞተር ሳይክል፣ የእጅ ስልክ፣ ላፕቶፕ ከሴቶች እጅ ላይ ደግሞ ጆሯቸው እንደውን ቆርጠው እየወሰዱ ይመላለሳሉ። እንዲሁም መኖሪያ ግቢ ውስጥ በመግባት ቤት እስከ መዝረፍ ይደርሳሉ። ሌሎች ደግሞ ጉቦን በመቀበል እንዲያገለግሉ በተሰጣቸው ቦታ እግዚአብሔርን ያሳዝናሉ። ይህ ተግባር አትስርቅ የተባለውን የእግዚአብሔርን ትእዛዝ መተላለፍ ነው። ለዚህ የሚያዳርግ ምክንያት ምንድን ነው? ጥባል ጭንቅ አልፈልግም፣ መበልጸግ ፈልጋለሁ ከዛ ማግኘት ፈልጋለሁ ብሎ ማሰብ ነው የእግዚአብሔር ቃል ስ ምን ይላል ሰላውያን ምዕራፍ 20 ቁጥር 15 ላይ አትስረቅ ይላል አትስረቅ የሰው ነገር በፍጹም አትስረቅ መስረቅ ማለት ያለ ባለቤቱ ፈቃድ የሰውየውን ንብረት የትኛውንም ነገር መቀበል ማለት ነው ስለዚህ የእግዚአብሔር ቃል ግን አትስረቅ ይላል ዘዳግም 16 19 ላይ ምን ይላል ፍርድን አታጣምም ፊት አይተህ አታድላ። ጉቦ የጥበበኞችን ፍርድ ያጣምማልና የጻድቃንንም ቃል ያጣምማልና ጉቦ አትቀበል። በፍጹም ጉቦ አትቀበል። ጉቦ ትክክለኛ ፍርድን ያዛባል፣ ትክክለኛ ቃልን ያዛባል። አንደኛ ሳሙኤል ምዕራፍ ስምንት ቁጥር ሶስት ላይ እንደዚህ ይላል ልጆቹም በመንገዱ አልሄዱም፣ ጉቦም እየተቀበሉ ፍርድን ያጣምሙ ነበር። ወደ ጣዖት አምልኮ የሚሄዱም ሰዎች በአቋራጭ መንገድ ለመበልጸግ፣ ሰውን ለማስገደል፣ መስተፋቅር ለማሰራት፣ ለማስጠነቆል ይሄዳሉ። እንግዲህ ወደ ጣዖት ቤት የሚሄዱ ብዙ ሰዎች አሉ። እነዚህ ሰዎች ሰዎችን ከማምለክ ጀምሮ የተለያዩ እንስሳትንና ግዑዘን ፍጥረቶችን እስከ ማምለክ ይደርሳሉ። ጣዖት ሰዎችን ከማምለክ ጀምሮ የተለያዩ እንስሳትን እና ግዑዛን ፍጥረቶችን እስከ ማምለክ የደረሰ እግዚአብሔር የሚቀናበትና የሚጸየፍበት ተግባር ነው። አንድ ሰው ወደ ጣዖት አምልኮ ቤት ሲሄድ ሌላን ከማሰቀሉ በፊት የራሱን ሕይወት ለዚያ መንፈስ አሳልፎ ከሰጠና ቃል ክዳን ገብቶ ከሰዋ በኋላ ራሱንም አጥፍቶ የሚያጠፋ ነው ማለት ነው። ሌላው እሉምናት ወይም 666 ማህበር አባል መሆን ነው። በዚህ ዘመን ብዙ ሰዎችን በማህበሩ ውስጥ በማጠቃለል የዲያብሎስን ስራ እንዲሰሩ ጨካኝ የሆነ ትውልድን በማሰማራት ላይ የሚገኝ የመጽሐፍ ቅዱስ እና የክርስትና ጠላት የሆነ ማህበር ነው እሉምናት የሚባል። እሉምናት ምንድን ነው? ኢሉሚናቲ የሚባል ቃል ከላትን የመጣ ቃል ነው። ትርጉሙም የተሰወረውን ጥበብ ፈልጎ ማግኘት የሚል ነው። መስራቹ አዳም ስዊሻፕት የሚባል ጀርመናዊ ሲሆን አንጋፋ፣ ታዋቂና የሀገር መሪዎች፣ ፖለቲከኞች፣ የኢኮኖሚ መሪዎች፣ የሃይማኖት መሪዎች፣ የትምህርት ዘርፍ መሪዎች እና በተለያየ በሙያ ዘርፍ የሚመሩ የተወሰኑ ግለሰቦች የዚህ ማህበር አባል ናቸው። ይህንን እንሳይክሎፒዲያ የታሪክ መረጃ ያስረዳል ማለት ነው። እሉምናት እነርሱ እንደሚሉት የተሰወረውን ምስጢር ፈልጎ ማውጣት ሳይሆን በተሰወረና እጅግ በረቀቀ ክፋት፣ ሴራዊ ድርጊት በታጀበ መናፍስታዊ ኃይሎች እየተመራ ትክክለኛው የተፈጥሮን ሕግ በመቀየር በዓለማችን ላይ በሚኖሩ ህዝቦች ላይ አሰቃቂ ግፍ፣ እርኩሰት እና ታላላቅ ጥፋት በመፈጸም የእግዚአብሔርን ስራ ማበላሸት በራሳቸው በምስጢራዊ ማህበር ስም በሚመሰረቱት በአዲሱ የዓለም ስርዓት አማካኝነት በእግዚአብሔር መንግስት ላይ ግልጽ ጦርነት ማወጅ ነው። ይህ ማህበር የተቋቋመው ዓለምን ለመምራት ሲሆን ስሙን የወሰደው ብርሃን ሰጪ ከሚለው ከሳጥናኤል ስም ነው። ትርጉሙም የብርሃን ጠባቂዎች ወይም ብርሃን የበራላቸው ብለው ይጠራሉ፣ ራሳቸው ራሳቸውን ማለት ነው። ኢሉምናቲ ኖቪስ ሚኒርቫል፣ እና ኢሉምናቲ ሚኒርቫል የሚባሉ ሶስት ድርጅታዊ መዋቅር ያላቸው ሲሆን በአስራ ሶስት ሰይጣናዊ የዘር ሃረግ የሚመራ በምስጢራዊ ሃይማኖት ለድብቅ አጀንዳና ዓላማ አብረው ለመስራት የደም ቃል ክዳን አላቸው። ሰይጣንም የሚጠቀማቸው የጨለማ ስራዎቹ ሳይጋለጡ በድብቅ ለማስገድ ነው። ከጥንታዊው የኢባቦች ወንድም አማቾች ጀምሮ የቀደምት ዛይኖች ናይት ተምፕላሪ ሮዝ ክሩሺያን፣ ፍሪማሶን፣ ፋቢያኖች፣ ስኬል እና ቦንስ፣ የቦሄሚያን ቡድን፣ እሉምናት እና ሌሎችም የሰይጣን ማኅበራት የወደቀውን መላእክት ሳጥናኤልን ያመልካሉ። በሃይማኖትም ውስጥ ሰርገው በመግባት ከዚህ በታች ያሉትን የሃይማኖት ቡድኖች በበላይነት ይመራሉ። ወርልድ ካንስል ኦፍ ቸርችስ፣ ናሽናል ካንስል ኦፍ ቸርችስ ወርድ ፓርላመንት ኦፍ ሪሊጅንስ ቫቲካን ቫቲካን ኦር ኤስኤምኦኤም ኒው ኤጅ ካልትስ ኦር ግሩፕስ ዩኒታሪያን ዩኒቨርሳሊ ቸርች ባሃኢ ኤንድ ቴምፕል ኦፍ አንደርስታንዲንግ የሚሉ ቡድኖች ናቸው። ኢሉሚናቶች በተለይ በሶስት ደረጃ ያሉትን ሰዎች አደራጅተው ይጠቀሟቸዋል። አንደኛ የቀንድ ምልክት የተሰጣቸውን የሀገር መሪዎችና የሃይማኖት አባቶችን በደንብ ይጠቀማሉ። እግዚአብሔር ይነስሳቸው። ሁለተኛ የዓለማችን ቢሊነሮች እና ሳይንቲስቶችን በመጠቀም ዓለምን በክፋት ለመቆጣጠር ይፈልጋሉ። ሦስተኛ የዓለማችን ተወዳጅ የሆኑትን የአርት ሰዎች ሙዚቀኞች እና መሰል ተግባር ያላቸውን በማጥመድ አባላት በማድረግ ይጠቀማሉ። በጌታ በኢየሱስ ክርስቶስን አይሳካላቸው፣ አላማቸው ይፍረስ። እሉምናቶች በመገናኛ ብዙሃን በኩል የሚሰሩት ስራ አለ። የዓለማችን ታላላቅ ሚዲያዎችን ይጠቀማሉ። ለምሳሌ ሶኒ፣ ኮሎምቢያ ፒክቸርስ፣ ሶኒ ፒክቸርስ፣ ስክሪን ጀሚ AOL Time Warner Time Life Match Tracy Communication and 64 books በመጠቀም ሁሉም ናቶች ተግባራቸውን ያስፋፋሉ። እግዚአብሔር ስራቸውን ይገብጥ። ትክክለኛዋ የክርስቶስ ቤተክርስቲያን እውነተኛውን ወንጌል ከማሰራጨትና የስህተት ትምህርቶችን ከመሞገት አንጻር በብዙሃን መገናኛ ላይ ምን ያክል ትኩረት እየሰራች ትገኛለች? ሰይጣን ሚዲያዎችን በመጠቀም ታላላቅ ሚዲያዎችን በመጠቀም ያን ያክል ክፋቱን የሚያሰራጭ ከሆነ እውነትን ይዣለሁ ብላ የምታምን ቤተ ክርስቲያን ማህበራዊ ሚዲያን ከመጠቀም አንጻር ምን እየሰራች ትገኛለች? ዘመንን መዋጀት ያስፈልጋል። ዘመንን መጠቀም ያስፈልጋል። የተፈጠሩ ነገሮችን ለመልካም አላም በመጠቀም የእግዚአብሔር መንግስት ወንጌል ማገልገል ያስፈልጋል። ቤተ ክርስቲያን ሁሉንም ነገር እንደ ኃጢአት እየቆጠረች ሚዲያን እንደ ኃጢአት እየቆጠረች ቁጭ ካለች የቀደማት የኢሉምናት ማህበር ሚዲያችን ሁሉ በመጠቀም የራሱን ተግባር ማሰራጨቱ የግድላል ማለት ነው። መጨረሻ ለዚያም ተገዢ ለመሆን ትገደዳለች። ሌላው የእሉምናት አብይ እቅድ ነው። ኢሉምናት አብይ እቅድ አላቸው። አብይ ቅዳቸው ምንድን ነው? የዓለም መንግስታትን አስወግደው አንድ የዓለም መንግስት ብቻ ማቋቋም፣ ሌላ የግል ንብረት ባለቤትነትን ማስወገድ፣ የግል ንብረት ባለቤትነትን ማስወገድ አላማቸው ነው። ሌላ የውርስ መብትን ማስወገድ፣ የሀገራዊነት ስሜትን ማስወገድ፣ ሁሉንም የዓለም ሃይማኖቶችን አስወግደው የራሱን ሃይማኖት ብቻ በመስረት ቤተሰባዊ ስርዓትና ጋብቻን በማስወገድ ግብረ ስደማዊነትን በዓለም ላይ ህጋዊ ማድረግ፣ የእርስ በርስ ጦርነቶችና ግጭቶችን ማብዛት፣ በላቦራቶሪ ውስጥ የተለያዩ ቫይረሶችና በሽቶችን መፍጠር በዚህም የሕክምና መገልገያዎችን አጠራጣሪ ሁኔታ ውስጥ በማስገባት ሰዎች እንዳይታከሙ በመጠራጠር በቤታቸው በበሽታ እንዲሞቱ ማድረግ። ሌላው የዓለምን ህዝቦች ቁጥር በከፍተኛ ቀንሶ ወደ አምስት መቶ ሚሊዮን በማምጣት ህዝቡ በቀነሰበት አዲስ የዓለም ስርዓት ፈጥሮ መገኘት። ያችሁ በዓለማችን ላይ በብዙ ቢሊዮን የሚቆጠረውን ህዝብ ጨፍጭፎ በመጨረስ አምስት መቶ ሚሊዮን ብቻ ህዝቡ እንድኖር በማድረግ የራሱን መንግስት በዚያ ህዝብ ላይ ማስፈን ዓላማቸው ነው። በኢየሱስ ክርስቶስም አይሳካላቸው። በአሁኑ ጊዜ በማህበራዊ ሚዲያና በተለያዩ ድረገጾች ብዙ ገንዘብን በመክፈል ብዙ ትውልድን ወደ ጨለመው ዓለም በማፍለስ ላይ ይገኛል። በጥቅማ ጥቅም የተደለሉ ሁሉ በአባልነት እየተጨመሩ እንደሆነ መረጃዎች ይጠቁማሉ። እነርሱም ምስጢራዊ የሆኑ የተለያዩ ምልክቶች አሏቸው። ይህ እንዲህ ከሆነ ሰዎች ለምን አባል ይሆናሉ ቢባል? የግዘውን ነገር ብቻ ለማግኘት እና ስጋቸውን ለማስደሰት ነው። ታዲያ መጽሐፍ ቅዱስ ምን ይላል? ማርቆስ ወንጌል ምዕራፍ ስምንት ቁጥር 36 ላይ ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል ሰውስ ስለ ነፍሱ ቤዛ ምን ይሰጠዋል ይላል። ዓለምን ሁሉ አትርፎ የራሱን ነፍስ ካጣ ሰው ትርፉ ምንድን ነው? ምን ትርፍ ያገኛል? ማቴዎስ ወንጌል ላይም ስታነቡ ይሁዳ ለገንዘብ ብሎ ኢየሱስን አሳልፎ ሰጠ፣ ብሩንም ሳይጠቀም ታንቆ ሞተ። የሐዋርያት ሥራ ምዕራፍ አምስት ቁጥር አንድን ስታነቡ የሐናንያና የሰጲራ ታሪክ ይገልጻል በዚያ ክፍል ገንዘቡን አስቀርተው መጥተው መንፈስ ቅዱስን ዋሹ፣ ሳይጠቀሙበት በዚያ ሞቱ። ሁለተኛ ጢሞቴዎስ ምዕራፍ አራት ቁጥር ዘጠኝ ስታነቡ ዴማስ ይህንን ዓለም ወደደና ከጌታ ራቀ። ቲቶትም ሄደ ከጳውሎስ ቲቶት ሄደ ከጌታ ትቶ ሌላ ሄደ ወደ ተሰሎንቄ ወረደ። ለመጪው ዘመን ትውልድ ተወቃሽ ታሪክ ተመዘገበበት። አንደኛ ጢሞቴዎስ ምዕራፍ ስድስት ቁጥር አስር ስታነቡ እንደዚህ ይላል። ሌሎች ገንዘብን ስመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። ከጌታ ውጭ የሆነ ሀብትና ገንዘብ የራስን ሕይወት ያጠፋል እንጂ አይጠቅምም። ስለዚህ የቀረቅን እንጂ፣ በረሃብም ቢሆን በጥጋብም በማግኘትና በማጣት ከሁሉም ነገር ወስነው ከጌታ ጋር መኖር ያስፈልጋል። ለእግዚአብሔር ክብር ጨክኖ መኖርን ያለ መደ ትውልድ የተነሳበት ዘመን ነውና በሚሆንና በማይሆን ነገር ሁሉ ተሸናፊ ሳንሆን ለጌታ ክብር ጨከን ብለን በመኖር ለሽልማት የምንበቃ ሰዎች ያድርገን። ወገኖች ሆይ፣ እግዚአብሔር ከማይከብርበት እግዚአብሔር ከማይደሰትበት የዛሬውን ጥቅም ብቻ እያየን ወደ ሲኦል ከምንገባበት ከክፉ መንገድ ልንመለስ ይገባል። ራሳችን በመውደድ ሌላውን ከምንበድልበት፣ ጉቦ እየተቀበልን ዛሬን እየጠጋብን ሌላውን ከምናስለቅስበት፣ እየሰረቅን እግዚአብሔርን ከምናሳዝንበት፣ ሰዎችን ከምናሳዝንበት፣ በጣዖት አምልኮ ሰዎችን ከምንጎዳበት፣ ሰውን ከምናስገድልበት ድርጊት ልንመለስ ይገባል። በንስያ ዛሬ ልንታደስ ይገባል። ይህ የአጋንንት ስራ ነው። ይህ የኢሉሚናት ስራ ነው። ሌላን ማስገደል፣ በጉቦ ንጹህ ሕሊናን ማበላሸት፣ በክፋት መሞላት እነዚህ የሰይጣን ስራዎች ናቸውና ስለዚህ ጥንቃቄ ማድረግ ያስፈልጋል። ድረገጾችን፣ ማህበራዊ ሚዲያዎችን ለእግዚአብሔር ዓላማና ለከበረ ስራ መጠቀም ያስፈልገናል። መተኛት የለብንም። የተረዳነውን እውነት ለሌሎች ማስተላለፍ ያስፈልግናል። ሌሎች ከኛ መልካምን ነገር ብቻ ልማሩበት ይገባል። የጠላት እቅድ ሰውን ከምድር ገጽ ላይ ማጥፋት ስለሆነ፣ የጠላትን ሰራ ደግሞ እኛ በእግዚአብሔር ቃል እየመከትን እያፈረስን በእግዚአብሔር ፊት በትጋት ልንኖር ይገባል ማለት ነው። እግዚአብሔር በመንፈሱ ይርዳል። ዓለምን ማትረፍ የዚህን ዓለም ነገር ማትረፍ ለግዛው ጊዜያዊ ነው ነገር ግን ለነገ አይሆንም፣ ለህይወት አይሆንም። ለጥፋት ስለመሆን ጥንቃቄ ማድረግ ከጊዜ ጋር በቅድስና በንጹህ ህልና በፍጹምነት በቅንነት ልንኖር ይገባናል። እንግዲህ የጊዜውን ደስታ የጊዜውን መልካም ነገር እንደ ዮሴፍ እምቢ እያለን እንደ ሙሴ እምቢ እያለን በእግዚአብሔር ፊት ጸንተን ኖረን ከሱ ዘንድ ሽልማት እንድንቀበል እግዚአብሔር በጸጋው ይርዳን። አሜን። እንጸል። አምላክ ሆይ ቃልን ተናግረህናል፣ እኛም ሰምተናል። እንደ ሰማነው በቃልህ መኖር የምንችልበትን ጸጋ እንድታበሳለን በጌታችን በኢየሱስ ክርስቶስም እንለምናለን። በዚህ ዘመን የተነሳው ክፋት እንዳይወጠን እግዚአብሔር አምላክ ሆይ ዘመንን እያወቅን እና ዘመን እየተረዳን እግዚአብሔር ዘመን ደግሞ ለመልካም ስራ እየተጠቀምን የተሰጠን ጊዜ እግዚአብሔር ለጽድቅ ስራ እየተጠቀምን ትውልድን በማስለቀት ሳይሆን ትውልድን እግዚአብሔር አምላኩ በመጉዳት ሳይሆን ትውልድን በመጥቀምና በማገልገል በፊቴ እንድናሳልፍ በጸጋ እንድትደግፈን በጌታ በኢየሱስ ክርስቶስም እንለምናለን። ከፈጠርከን ከእውነትና ከጽድቅ ዓላማ አውጡ። በሌላ በኩል እግዚአብሔር አምላኩ ለራሱ ልጠቀም ግን ከሚፈልግ ከዲያብሎስ ስራ በጌታ በኢየሱስን ጠብቀን ትውልድ የተጠበቀ ይሁን። የጠላት ስራ ይፍረስ። ስለ ሁሉ እናመሰግናለን። በጌታ በኢየሱስ ክርስቶስም ጸለይ። አሜን።